ሰላም ጤና ይስጥል ወዲ ቻናል ቤተሰብ ተከታታዮች የሸኘ ዋና አዛዥ የነበረው እስከ ግል ጠባቂው ድረስ ዛሬ የመንግስት ሰላም ጥሪ ተቀላቅሏል። እንዲሁም በምዕራብ ጎጃም ዞን በቡሬ ከተማ የአባይ ብሪጌድ አባል የነበረም በቁጥጥር ስር መዋሉ መረጃ እየወጣ ነው የሚገኘው። አዲስ የሆናችሁስ ሰብስክራይብ በማድረግ እንዲሁም ደግሞ ላይክ በማድረግ ውድ ቻናል ቤተሰብ ትጀምሩ ዘንድ በአክብሩ ጠይቃል። ሌሎች እንዲደርስ ላይክ በማለት ጀምሩት፣ ምክንያቱም ለሌሎች ሁሉ መረጃዎች እንዲደረስ። ዘረኝነት ይውደም እያነ በዛሬ ሁለት ዛ በፊት ወደ ቅድሚያ አጀንዳ ከመሄደ በፊት ዛሬ ቅዳሜ ከምሽቱ ከቀኑ 11 ሰዓት ላይ የሚጀምር በየነ መረብ ተቃዋሚ ፓርቲዎች የግል አስተያየት ያላቸው ሁሉ የሚሳተፉት በብዙ መቶ ሺህ የሚሳተፉበት በየነ መረብ ክፍት እንደሚደረግ መርጆች እየወጣ ይገኛል። ስለዚህ ሁላችንም ለኢትዮጵያ አንድ ምንቆምንበት እንጂ ዘረኝነት የምናሰፋበት እንዳይሆን በወዲሁ በአክብሮት ጠይቃለሁ። ምክንያቱም ኢትዮጵያ የምታድገው አንድ ስንሆን ብቻ ነው። ይሄ ፋክት ነው የትም ቢሆን። ወደ ዋናው አጀንዳችን እንመለስ። ወደ ዋና ሀሳባችን ስንመለስ በተለይ የሸኒ ዋና አዛዥ የሆነ እስከ እስከነግል ጠባቂው በዛሬው ዕለት የመንግስት የሰላም ጥሪ ተቀላቅሏል ማለት በተለይ በምስራቅ ጉጂ ዞን ጉሩ ደላ ተብሎ በሚታቁ ወረዳ ተወላጅ የሆነ እና የኦነግ ሸኒ አባል የነበረ በተለይ አልቡዳህር ዞን ተብሎ በሚታወቁ ዋና አዛዥ የሆነው ቦና ባህሪ ተብሎ የሚታወቀው ይህ ሰው በተለይ በምስራቅ ቦረና ዞን ጉሮ ዶላ ተብሎ በሚታወቀው ልዩ ስሙ ጂ ዶላ ተብሎ በተባለ ቦታ የመንግስትን የሰላም ጥሪ ተቀላቅሏል ማለት ነው። እስከ ግል ጠባቂው እጁን በሰላም መንገድ ሂዶ ሰጥቷል። በተለይ በግሉ ሲጠቀምበት የነበረው ሁለት ክላሽ እንደያዘ እስከነ ሙሉ ትጥቁ ማለት ነው እጁን የሰጠል በተለይ በዚህ ቦታ ዋና አዛዥ የነበረ ዋና አዛዥ የነበረ እስከ ግል ጠባቂው ድረስ ማለት ቧና ባህሪ ተብሎ የሚታወቁ ይህ ሰው ትንሽ ስም ውለን አዲስ ስለሚሆነው ቧና ባህሪ ተብሎ የሚታወቀው የመንግስት የሰላም ጥሪ ተቀላቅለዋል ማለት ነው። እንኳን በደህና መጣ። በተለይ አሁን ሸኔ የተንቀሳቀሰበት ያለ ጉዳይ በብዛት መቶ በመቶ በሚባል ደረጃ አሁን ሰላም እየሆነ እየመጣ ነው። በተለይ በኦሮሚያ ክልል በተመሳሳይ መልኩም እንዲሁም በአማራ ክልል በርካቶች የመንግስት የሰላም ጥሪ እየተቀላቀሉ እያየን ነበር። ሰሞኑን ከዚህ ጋር ተያይዘን የምናልፈው ቀጥታ በቡሬ ከተማ ነው። በምዕራብ ጎጃም ዘው ቡሬ ወረዳ ሲንቀሳቀስ የነበረ አንዱ አለም ንጉሴ የአባይ ሻለቃ ብሪጌድ አባል የነበረ ሶስተኛ ሻምበል ቃል መምሪያ የነበረ እስከነ ሙሉ ትጥቁ በቁጥጥር ስር መዋሉ መንግስት አስታውቋል፣ ማለት ነው። እንቢ ያለው በቁጥጥር ስር፣ እንቢ ያለውም የተሸኘ ነው። ስለዚህ ቀሪ ወንድሞቻችን ደግሞ የመንግስት ሰላም ጥሪ እየተቀላቀሉ ይገኛል። ስለዚህ ቀሪ ወንድሞቻችን በሰላማዊ መንገድ ሸኔም ኦነግም፣ አሚን ሸኔም ፋኖም እንዲሁም ህዋት በተለይ እህዋ ታጣቂዎችም የመንግስት ሰላም ጥሪ ቢቀላቀሉ እነዚህ ወንድሞቻችን ናቸው። ምን በቃ የሚያወላዳ መንገድ የለውም። ወንድሞቻችን ናቸው። ኢትዮጵያም ተለመልመው እጅ ለጅ ተያይዘን ነው። በቃ ይሄ ነው። ዘረኝነት ይብቃን፣ እንንቃ። ዘረኝነት ይብቃን፣ አይጠቅምም። ሀገር የምትለወጡ በፖለቲከኞች ሳይሆን በሚሰሩ እጆችና ሰላም በሆነች አገር ብቻ ነው። ስለዚህ ብዙ በሚያቆላምጥ አማረኛ ስለተናገሩ አትሸውዱን። እናንተ ፖለቲከኞች በሚያምር አማርኛ በሚያምር ቃል እያቆላመጣችሁ አትሸውዱ። ትክክለኛ ፋክት የሚሆነው አገርም ተለወጠ በፖለቲከኞች ሳይሆን ሰላም በሆነች አገር በሚሰሩ እጆች ብቻ ነው እና ዘረኝነት በሚባል ገመድ አስራችሁ ውድ ኢትዮጵያውያን ንጹህ ዜጋን አታባሉ የሚል መልእክት የማስተላለፍ እፈልጋለሁ። ምክንያቱም ኢትዮጵያም ትለወጠው ሰላም ባለበት በሚሰራ ህዝብ ብቻ ነው እንጂ በእናንተ ፖለቲከኞች ኢትዮጵያ አትለወጥም። እና አሁን ዛሬ በሚካሄደው በተለይ ቅዳሜ በዛሬው እለት የሚካሄድ በየነ መረብ ሁሉም ፖለቲከኞች የሚሳተፉበት ነው። ነገር ግን ሀሳብን በሀሳብ ማንሸራሸር እንጂ የሆታ ድምፅ በመንጫጫት የሚመጣ ለውጥ የለም። ስለዚህ ሀሳብን በሀሳብ ሁኔታ በማካሄድ ወደ አንድ አስተሳሰብ በመምጣት ኢትዮጵያን የምናላማበት ጉዳይ ብቻ ነው ዋናው ጉዳያችን። እንመለስ። አሁንም በዚሁ እንደቀጠለ አልጨረስኩም። በዚሁ በተመሳሳይ መልኩ በቡሬ ከተማ አስማረ ጦርነት ተብሎ የሚታወቀው ፍሬው እና እንዲሁም ፍሬው እንግዳው የተባሉ ሰዎችም እስከ መጨረሻው እንደተሸኙ መረጆች እየወጣ ይገኛል እና መጨረሻ ላይ እምቢ ካለ ላይ ነው መንግስት እያደረገ ህግ ማስከበር ስራ ይሰራ። የሰላም በሮች ክፍት ነው፣ እምቢ ያሉን ደግሞ ህግ ማስከበር ስራ እንቀጥላለን እያለ ነው። ስለዚህ መንግስት ክፍት ያደረጉን የሰላም መንገድ መጠቀም ብልጠት ኮ ነው። እንነጋገር፣ እንደራደር። ሸኔም፣ ህዋትም ፋኑም እንድነጋገር፣ እንደራደር ምክንያቱም መንግስት ቢያጠፋም ለኢትዮጵያ የሚበጃት ሰላም ብቻ ነው። በንግግር በድርድር ኢትዮጵያን ይህ ምስኪን ህዝብ ከድህነት ማላቀቅ የሚገባው በዚህ ብቻ ነው። ስለዚህ እነ ሰዎች በቡሬ ከተማ ሲንቀሳቀስ ሲሆን ባል አስማረ ጥሮንና ፍሬው እንግዶ የተባሉ ቸው ተብለዋል። የሚያስፈልገው በሰላም እንቢ ካለ የመጨረሻ እጣ ፈንታ ይህ ነው። ሌላኛው ጉዳይ በጣም አንገብጋቢ የሆነው ኢትዮጵያን ለማፍረስ ከሚንቀሳቀሱ ውስጥ ቀኝ ሚና ከሚጫወት በተለይ የምስራቅ አፍሪካን ወደ ለየለት ትርምስ ውስጥ ለመስራት በተለይ እንዳልሸባብ የሚንቀሳቀሰው ኢሳያስ አፈወርቂ በተለይ ፋኖን ሸኔን እንዲሁም ህዋትን ከጎን በመሰለፍ በኢትዮጵያ ለማፈራረስ ቀን ከሌት የሚደክመው ሰው እሱ ነው። ለዚህ ደግሞ አሜሪካ መቶ በመቶ ኤምባሲዋን ዘግታለች። ማንኛውም የኤርትራ ዜጋ ወደ አሜሪካ መንቀሳቀስ እንደማይችል ዝግ አድርጋለች ማለት ነው። ስለዚህ ዓለም እንኳን የመሰከረለት የሆነ የመጣ ወንበዴ መሆኑን በግልጽ እያሳየ ነው። ስለዚህ ኢትዮጵያ ሰላም፣ ሽብዛ ዘረኝነት ለዘላለም ይውደም። እጅ ለጅ ተያይዘን የምናድርግበት ይሁን። ውድ ቻነል ቤተሰቦች፣ ሌሎች እንዲዳርስ ላይክ በማድረግ እንዲሁም ሸር አድርጉላቸው። ይሄ ቻናል ከዘረኝነት ነፃ ነው። ውድ ቻናል ቤተሰቦች፣ እናንተ ዘረኛቱ ነው ብሔርተኛቱ ነው አይጠቅምም። ምክንያቱም በክፍተትን እየተጠቀሙ እኛም በብሔርተኝነት እየጠመዘዙ ያሉት ትናንትናም ተናግሬ ያለሁ ወለጋ ላይ ሸኔ ያረሳቸውን አማሮች ትልቅ ጠባሳ የማይረሳ ትውስታ ነው። በተመሳሳይ መልኩ ህዋት ማካድራ ላይ አማሮችን በጅምላ የጨፈጨፈበት የማይረሳ ትውስታ ነው። ግን የትግራይ ህዝብ ምን ያደርግ? የኦሮሞ ህዝብ ምን ያደርግ? ስለዚህ በተመሳሳይ መልኩ አሁን ፋኖ በጅምላ አንዱን ብሄር ቢጨፈጭፍ የአማራ ህዝብ ምን ያድርግ? እንደነዚህ ምክንያቶችን፣ ክፍተቶችን እየተጠቀሙ ነው ብሄርተኛ እያደረጉ እያደረጉን ያሉት። ስለዚህ እኛ መዋጋት ያለብን እነዚህ የሚታጠቁ ቡድኖች ብቻ ነው። ህዝቡ ምንም ማድረግ አይችልም። ስለዚህ ውድ ቻናል ቤተሰቦች፣ እኛ ከዘረኝነት እንጽዳ፣ ንጹህ እንሆን፣ ሰላማዊ ሰው እንሆን። ኢትዮጵያ የምታድርገው ሰላም ባለበት ሀገር እጅ ለጅ ስንያያዝ ብቻ ነው። ኢትዮጵያ ለዘላለም ትኑር። ወደ ቻናል ቤተሰቦች በሌላ ቪዲዮ እስክንገናኝ ላይክ፣ ሰብስክራይብ እና ሸር በማድረግ ጠብቁኝ። መልካም